በሕግ ነው። ክፍያት ሉጣበትሽ አይመለከተኝም። ስለእነሱ አላሰብኩም ነበር እንጂ ማንኛውም ሰው እኔም ደስ አይለኝም አይለውም። ወንድሞችሽን እህቶችሽን፣ የዋሻሽ ሰው አሁን እዚህ ጋ ያለቀሽ ምንም ነገር ልታሳምንኝ የምትሞክር ሰው አይደለሁም። እሺ ይሄ በቃ ለምን እንደሆነ ማሰጥሽ እያንዳንዱ ገንዘብ መናገር ነገር ናት እንዳልሽው ግን ታማሚ ናት። የምር ያለው ታማሚ የኩላሊት ታማሚ ናት። ነገር ነገር ሕግ ቦታ ፖሊስ በጣም አስፈላጊ ነው። እኔ እናንተ እንተማመናል፣ እናውራ አስፈላጊ ካልሆነ ወደ ህግ እንሄዳለን። በእውነት ላይ የተመሰረተ ነገር በእውነት ላይ የተመሰረተ ነገር የምናወራ ከሆነ እናውራ፣ ካልሆነ ግን እውነት ላይ እነሱ ምንም ብር አልደረሳቸውም። አምስት ሚሊዮን ብር ለብቻሽ አንቺን የወሰድሽው። እርግጥ ጥፋቱ የእኔ ነው፣ ያለ ምስክር መስጠት አልነበረብኝም። ድሮም ሊያምን አይፈልግም። እኔን እንደህታቸው አያዩኝም። ኖ በጣም ነው የሚያይሽ አያውቁም። እኔ አንቺን ያገኘሁሽ በምክንያት ስለሆነ ልትሰልለኝም ሊሆንም ይችላል። በምክንያት ነው ያገኘሁሽ አንቺን። አልገባኝም። ምን እየሆንክ ነው? በጣም ሰልፊሽ ነች። እጅግ በጣም ሰልፊሽ ሆንሰው ነች እና ልውረድበት። አልከፍትልሽም። ሰላም ጤና ይስጥልኝ እንደምን አላችሁ ውድ ዩቲዩብ ቤተሰቦቻችን። ዛሬም በአዲስ ቪዲዮ መተን ደብረ ዘይት ነው የምንገኘው። ጉዳዩን ይዛ የመጣችው ሄለን የምትባል አንድ እህታችን። ሄለን የምትኖረው በአረብ ሀገር ነው የምትኖረ፣ ኑሮዋን ቤቲና ተመስገን የሚባል እህትና ወንድም እዚህ ኢትዮጵያ ውስጥ አሏት። ጉዳዩ ምንድን ነው? እህትየዋ ቤቲ የአባታቸውን ውርስ አምስት ሚሊዮን ብር ሸጣ ከተመስገን እና ከሄለን በመደበቅ ውርሱን ሸጣ ለራሷ ጥቅም አውላለች። እዚህ ደብረ ዘይት ውስጥ ቤቲ ግሮሰሪ በመክፈት ሕይወቷን እያስተዳደረች ነው የምትገኘው። እዛ ግሮሰሪ ውስጥ በተደጋጋሚ ቅድሚ በመሄድ ከእሷ ጋራ ያለንን ቅርበት ጨምረን እሷን ግሮሰሪ ለመክፈት ፈልገናል። እዚህ ደብረ ዘይት ብለን ከቢቲ ጋር ያለንን ቆይታ በቪዲዮ ይዘን መጥተናል። ያለውን ነገር እንድትከታተሉ ጋብዛችኋለሁ። አብራችሁን ቆዩ። መልካም ጊዜ ሁሉ ሰላም

ያው እስቲ ላናግርሽ ብዬ ማታ ያወራነው ደግሞ ናፍቄ ና ምን ላድርግ። ማታ አውርተናል ነበረ ስለ ስራው ያው እንጂማ። ማታም ቀንም መላክ እዚህ ሞከር ሞከር። ሀገራችሁ በጣም ደስ ትላለች ዘይት

እስኪ ምን እንደምናረግ አላወኩም። ላይክ እኔ ደግሞ እዚህ ሀገር ብዙ አልቆይም። ዝዋይ ይመላለሳል። ያው አዲስ አበባ እንደነገርኩሽ ትናንትና ማታ ከአዲስ አበባ ዝዋይ ስለሚመላለስ ግን ሳየው እዚህ አካባቢ ብከፍት ምናምን የሚባል ነገር አሰብኩኝ። እና ደብረዘይት ቁጥጥ ከተማ ናት ያለሽ። አዎ አሁን በጣም ነው የተለወጠችው። አዎ ደይመለም ምንም እንደነበረው አይሆንም እኮ። አዎ አዲስ እናንተ ነው የመሰለሽ ቆንጆ ያለችላችሁ ነው። እንዴት ነው አሁን ስራው? አሪፍ ነው ግሮሰሪ፣ አዋጣ ደብረ ዘይት ላይ ከሞላ ጎደል አለ አይደለ? ካስተዳደረኝ በቂ ነው። እናንተን የመሰሉ ደንበኞች ካተረፍኩ። አንቺ ብዙ ነገር ይጣራ ሰው እንክብካቤሽ፣ ከስተመር ሃንድሊንግስ ምናምን በጣም ነው ደስ የሚለው። እጅግ በጣም አሪፍ ነው። እና አሁን እዚህ መክፈት፣ የት አካባቢ ነው? እዚህ አካባቢ አሪፍ ነው ወይስ ወጣ ብዬ ብከፍት ነው የሚሻለኝ? የት አካባቢ ነው የሚሻለኝ? እዚህ አካባቢ ተመችቶኝ ነው የምሰራው። አንደኛ ነገር በጀቱንም ላወራሽ ነው። በምን አይነት የሚሻል መነሳት እንዳለብኝም አላውቅም። አንቺን ሳማክር ነው የሚገባኝ። በስንት ብነሳ የተሻለ ነው? ፋሚሊ በሕይወት የለም ወይ? የት የለም? ለቤት አንድ ልጅ ብቻ ነሽ ማለት ነው? አይ ሶስት ነሽ፣ ሶስት ናችሁ። ታናሽ ወንድሜ ተሜ ይባላል፣ ታናሽ ነው። ተቀልቀል ኦኬ። እዚህ አይደለም፣ ወደዛ አካባቢ ነው ያለው። እዚ አይ ትመላለሳለሽ፣ በአጋጣሚ መገናኘታችሁ አይቀርም። አዎ እሱ፣ አይ እኔ እመላለሳለሁ ሥራዬም ወደዛ ስለሆነ፣ ሁለት ናችሁ ማለት ነው፣ አንቺና ተሜ። ተሜ አይ ው በጣም አሪፍ ነው። ናችሁ አንቺም ይሄንን ላይፍ ስራ ለመጀመርሽ በጣም አሪፍ ነው። አይ ጎበዝ ነው እሱ። እኔ አደንቅሻለሁ፣ በዚህ ውበትሽ፣ በዚህ ወጣትነትሽ እንደዚህ አይነት ስራ ላይ መስራትሽ ላይክ ጀግና የሚያስብልሽ ሴት ነሽ። እሱማ አሁን በእናትሽ። ከዛ እንዴት ተነሳሽ? ካፒታልሽ ምን ያህል ነበር ስትነሽ? አሁን ወደ ካፒታሉ ስንመጣ ረጅም ነው ታሪኩ፣ ደግሞ ከይታ መጠፍት ላይ ነው። ከዛ እንዲ አይቀርልሽም። ረጅም ነው ታሪኩ የብቅ ስቲያቻዎች እንዴት አመጣሽው? ባይዘዌይ ይችኛዋ ቤቲ እና በፊት የነበረችው ቤቲ ጭራሽ ነው የማይገናኙት። አርባክስ የምር እየቀለድኩ ነሁን አይመስለው ላይ ስለመጫወቱና ግን አሁን አንደርስታንድ እያደረኩሽ መጣ ልዩነት አላቸው። በጣም የተለያየ ነው። አሁን በፊት የሆነ ከምናምን በፊት ብታገኝ እኔ ግሮሰሪ የሚመጡትን ሰዎች ታውቃቸዋለህ በቃ እንደዚያ አይነት ሰው ነበርኩኝ አሁን ላይ ግን የትም የሚያስተምርሀል ብዙ ስህተት ብሰራም ማለት አሁን ባለኝ ላይ እግዚአብሔር ይመስገን ሆ ወደ ከዚህ በፊት የነበረሽ ህይወት ግሮሰሪ ለሚሰራ ሰው ሳይሆን ግሮሰሪ ሄዱ የሚዝናና ወይ ሆቴል ላይ ሄዱ የሚዝናና ክለብ ለሄዱ የሚዝናና አይነት ሰው ነበርሽ ከዛውን ወርደሽ ነው ማለት እንችላለው እንዴት ላስረዳ፣ ብቻ ረጅም ነው ታሪኩ የአምር በጣም ረጅም ታሪክ ነው። እሱማ ግን ብንጨዋወት ብናወራ የተሻለ ነገር ነው ብዬሽ ስላሰብኩኝ ነው። አይ ረጅም ታሪክ ነው በጣም። ኦኬ መነሻሽ ከቤተሰብ ነው ቤተሰብ ምናምን ሰተው አይደለም። የዛሬ አምስት ዓመት አካባቢ ነው ፋዘር ያረፈው። ኦኬ ኦኬ። ወንድሜ ጋር ነበር ነው ተሜ ተሜ ያልኩህ አሁን አፍልቷል። በቃ አይሰማንም ምናምን። የስንት ዓመት ጋፕ ያላችሁ? አይ አምስት ዓመት ከአምስት አመት ጋር አስራ ስምንት አመት ነው። ሴቶች ከአንድ አታልፉን። በእርግጥ ፈለገና አሪፍ በእርግጥ አሪፍ በእርግጥ አሪፍ ነው፣ ግን ደስ ይላል። አሁን ከእሱ ጋር ተገናኝታችሁ አታውቁም? ብዙ ነገር ሀብትን አድርጓል ማለት እንደዚህ ቆሜ ማለት እንጃ፣ አላውቅም የሆነ የሚያገናኝ በጥሩ ስላልተለያየን መገናኘቱ ሄሉ ጋስ ሄሎ አረባ ገር ነው ያለችው ምናምን ሲም ቀይር ላይ ያለው ገብታል የሆነ በፊት በነበረኝ ይፌ ደስተኛ ስላልሆንኩኝ በፊት የነበረኝ በቃ ማቃቸውን ሰዎች በፊት ምናምን ትላለ ማለት ነው። የሲም ካርቴን ቀየርኩኝ፣ ምናምን ብቻ አስተዋርም ካወራ ሳመት ከምናምን ሆነ። ከቤተሰብሽ ጋር ያለሽ ኮኔክሽን አሁን ጥሩ አይደለም። ከነሱ ጋር ምን ማየት ነው? ስልኬን አፈላልጎ ምናምን ወንድሜ ደውሎልኝ ነበረ የሆነ ታይም ላይ ግን ምንፈልገው አይደለም የሚያገናኘ ነገር አይጠፋም አይደል? ፋሚሊ ስትሆነ፣ ውርስ ምናምን ምናምን ኦኬ። በውርስ ጉዳይ ይጣላችሁት እውነቱን ንገረኝ ካልክኝ፣ አይደለም የቤተሰብ ምናምን ዘመድ ማየት ማንንም ማየት አልፈልግም። በእውነት በጣም በቃ እነሱም ማየት አልፈልግም። እናንተ ዋዳዎቹ ትሻሉኝ ያላቸው። ከቤተሰብ ማ የሚበልጥ ነገር ምንም የለም። ኧረ በእናት ፋሚሊ አይናቸውን ማየት አልፈልግም። ያ ሙትናት ንትን አይሆንም ማየት አልፈልግም እነሱም ባላገኛቸው የሆነ በቃ የሆነ ታይም እንደምንገናኝ አውቃለሁ፣ ግን በቃ ባላገኛቸው። ያጣላችሁ ነገር ምን እንደሆነ ግልጽ አለመሆኑ ይሆናል። ይህን ያልጣላችሁ የእርሱ ጉዳይ ነው፣ የእርሱ ጉዳይ እንዴት ነበረ? ያው ብቻችሁ ነገር እንትን የፋዘር መሬት ነበረ። ሳሚ ማለት ነው ሳሙኤል፣ ሳሙኤል ያው እንደ ጓደኛዬ ነው የማወራው። በጉበት በሽታ ነው የሞተው

በዛ ታይም የሆነ እኔ በጣም ወጣት ነበርኩኝ። ገብታል ሁሉም ነገር የሚያምረኝ ታይም ነው። ምናምን ምናምን ምናምን ፋይሬጅ የምንለው ጊዜ ነበረ። እንደዚህ ዐይነት ታይም ላይ ነበርኩኝ ኩኝና በቃ በዛ ታይም ተሜ በጣም ጥሩ ነበረ። አንዴ መቀወር ነው የሚጠበቅብኝ እንትና ሄልጌ ደግሞ በዛ ሰዓት ፋዘርን በጣም ነበር የምትወደው፣ ትንከባከበው ነበር። ለእሷ ነው በቃ የመጀመሪያ ልጁ ስለሆነች እናቴ ነት መስኝ ምናምን ይላታል። እናቱ እንደሞተች እሷን የተወለደችው እና በጣም ነበር የሚወዳት ና በጣም በታይሙ እሷ ስለተጎዳች ምናምን አረብ ሀገር ሄዳሉ። በቃ ተጓል በሰዓቱ ጓደኞቿ ምንም በቃ አረብ ሀገር ነበር መሄድ የሚፈልጉት። ያው ትንሽ ብሆንም በደንብ ማገናዘብ የምችለው ነው የነበርኩኝ ከሞተ በቃ አርባ ሰማንያ ምናምን አወጣውኝ እና እየተቀመጠ ብር ነበር በሱ ብር አወጣውና ምናምን ከእነሱ ከነሱ የበለጠ ጉዳዩ አንቺን የሚመለክት ነቃ የሚያልኩት ማለት ነው። እንደዛ ነው በገ እንደ እንደምታይኝ እ ማለት ነቃ ያልኳት በጣም እና እንደዛ ስለነበረ እንደዛ አድረኩኝ እና ምናምን ፓስፖርት አስወጥቼላት በህጋዊ በህጋዊ ሲሆን እረዳዳት ምናምን ተኝቻት ምናምን ከዛ እንትንም የሆነ አንዳንድ ነገሮች ያስፈልጋሉ ምናምን ተብሎ ብር ሰጠናት። ያው የአባቴ መሬት ሻጬ፣ ያው ደንትን ታውቀዋለህ፣ የውርስ ገንዘብ በጣም ነው የሚያጣለው፣ እና በጣም ሰውን ከሰው ያጋጫል። የውርስ ገንዘብ የምር በጣም ያለፋህበት ነገርም ስለሆነ የቤተሰብ ጉዳይ አዎ፣ የሚያጋጭ ነገር ነው። ስለዚህ ለእሷ ሰጥቻት ምናምን፣ መንገድ ላይ አንዳንድ ነገር ካስፈለጋት ብዬ ለእሷም ሰጥቻት ምናምን ነገር በረረች ወንድሜም ያወጣም እንትን ጋኔ እሱን እንትን ነበረ እና ክላስ አቆመ። ወዲ ያው ነው ክላስ ያቆመው ምናምን ፋዘር ካረፈ በኋላ እሱ ክላስ አቆመ። ከዛ ቪዲዮ ቤት ከፈትኩለትና እና ሞተር ደግሞ የሆነ ቁጭ ማለት ነው። ልጅ ነው የምር የሆነ ተፍ ተፍ ማለት ስለሚመቸው ምናምን ቪዲዮ ቤት ከፍቼለት እውና ገንዘብ አልሰጠሁትም፣ ግን ዝጋ አካውንት ከፍቼለት ነው ተጻል ስለሆነ ነው ደብሳው ነው ሲያስፈልግ ገንዘቡን ከተሸጠ በኋላ መሬቱ ለእነሱ የሚገባ የሚገባውን አድርገሽ አንቺ ወደ አዲስ አበባ ገባሽ ማለት ነው። ወይኔ አዲስ አበባ ላይ የነበረኝ ላይፍ ማለት ነው እወደዋለሁ፣ ብጠለዋለሁ ማለት አሁን ላይ የሆነ ወደ ሀገሬ እንዳልመለስ፣ ወደ ተወለድኩበት ከተማ እንዳልመለስ ያደረገኝ ነገር ሁላ ቁርሱን ሸጣ ብቻዋን በላች ምናምን ነው የሚሉኝ የምር እዚህ ጋር አሁን ሳወራሽ ምን መሰለሽ፣ ቤትሻ፣ እያንዳንዱን ነገር እኔ በሆነሽ ጎን ነው አውቀዋለሁ። ሔለንን እኔ በደንብ ነው የማውቃት። የት ነው የምትተዋወቁት ሔለን? የጓደኛ ፍቅረኛ ናት እና እኔ በደንብ ነው የማውቃት ሔለንን። ደስ ይላል፣ ያልገባበት የለም። እና ግሮሰሪውን ምን አሰብክ? አይ ግሮሰሪውን ከማውራታችን በፊት ግን ይሄንን አሁን ያልሽውን የውርስ ገንዘብ ያልሽውን ሁሉንም ገንዘብ አንቺ እንደወሰድሽ ነው ሔለን የነገረችው። እንደነገርኩ ነው እንደዛ ብለው ስለሚያወሩ ነው ወደ ግሪ መግባት። ሁሉንም ነገር ሁሉንም ነገር የወሰድሽው አንቺ ነሽ፣ እያንዳንዱ ነገር ብሩን የወሰድሽው አንቺ ነሽ ነው የምር ያረዳችሁ። ወደ ስንት ብር ነው የተሸጠው መሬቱ?